ሰላም ሰላም ቤተሰቦቼ እንደት ናችሁ? ዛሬ እየላችሁ የመጣሁት እንግዲህ ቀሪ ፊደላቶችን ነው። ከዚህ በኋላ አንድ ቪዲዮ ነው የሚቀረን፣ አንድ የመጨረሻ ፊደሎች ናቸው የሚቀረን። ትናንት እስከ ከ እየላችሁ መጥቻለሁ። ዛሬ ደግሞ ከሀ ከሀ እስከ ጨ እየላችሁ መጥቻለሁ። ስለዚህ በደንብ ተከታተሉኝ። ከግራ ወደ ቀኝ ከላይ ወደ ታች ነው ማስነብባችሁ። ስቱ ሬዲ ስለዚህ አብዛኞቻችሁ የደወላችሁ ለምሳሌ ኢሞ ላይ ቴሌግራም ላይ ሴቭ ማድረግ የማችሉ ልጆች ቀጥታ ለምሳሌ ውጭ ሀገር የምትኖሩ ዱባይ፣ ሳውዲ፣ ቤይሩት የምትኖሩ ልጆች ሴቭ አርጋችሁ ሚስኮል ከእናንተ ሚስኮል ነው የሚጠበቀው። ሚስኮል አድርጎ ሴቭ አድርገውና ኢሞ ላይ ዋትሳፕ ላይ አዋራችኋለሁ። ማውራ ሴቭ ማድረግ የምችሉ ደግሞ ሴቭ ስታረጉት ኢሞ ላይ ዋትሳፕ ላይ ቴሌግራም ላይ ይመጣለው። በዚህ ስልክ ቁጥር ማናገር ትችላላችሁ ሀያ አምስት አንድ ዘጠኝ ስምንት ሰባት ሁለት ስምንት አራት አንድ ዘጠኝ አንድ ሃያ አምስት አስራ ዘጠኝ ሰማንያ ሰባት ሃያ ስምንት አርባ አንድ ዘጠና አንድ። በዚህ ስልክ ቁጥር ይህ ስልክ ቁጥር ነች። ይህ ስልክ ቁጥር እየደወላችሁ ማናገር ትችላላችሁ። በግሩፕም በግልም አስተምራለሁ። ፈታ ብላችሁ አሁን ተከታተሉ። ይመቻችሁ እንግዲህ አብዛኞቻችሁ እንደወደዳችሁ እኛ ቃለው እየደወላችሁ የምታደንቁኝ ያላችሁ እየደወላችሁ የምትማሩ ልጆች ያላችሁ አመሰግናለሁ፣ በጣም አመሰግናለሁ። እኔም እያስተካከልኩ ዴይ ቱ ዴይ እያስተካከልኩላችሁ፣ እንዳልፈጥን እያደረኩ ሄዳለሁ። አሁን ተከታተሉ። የመጀመሪያው ሀ፣ ይሄ ሀ ነው። ሀ ልክ ሀ የሚል ድምፅ ነው ያለው። ከዛ ሁለተኛው ግን ወደ ሀ ነው የሚወስደን። ሀ ሁ ሂ ሃ ሄ ህ ሆ። ይሄ መጨረሻው ኋ፣ ኋ ዲቃላ ኋያት ነው። ቆይ ይህንኛው መተው ትችላላችሁ። ይህንኛው ቀስ ብላችሁ መያዝ ትችላላችሁ። ኋ ይባላል። ብዙ ጊዜ አንጠቀመውም። አማርኛ እንትን ውስጥ ያው አንዳንድ ጊዜ ነው የምንጠቀመው ስለዚህ እስከ ሰባት ናቸው ብዙ ጊዜ የምንማረው። ስለዚህ ኋ ስምንተኛው ኋ ሆ ህ ሄ ሃ ሂ ሁ ሀ ይሄ ሀ ነው። ስለዚህ ሀ ይሄኛው ደግሞ ወ ወ ው ዊ ዋ ወ ው ዎ ይሄንኛው ዲቃላ ሆያቱ ዎ ይባላል ግን ብዙ ጊዜ አንጠቀመውም ዝም ብዬ ነው የጻፍኩላችሁ ኬወርዳችሁ ላይ ምናልባት ስልካችሁ ኬወርድ ላይ ሊሆን ይችላል አንጠቀመውም ይሄንኛው እኔ ኬወርዳችሁ ላይ ስልካችሁ ላይ ካለ ይሄን የጻፍኩት ስለዚህ ከዚህ ነው የምጀምርላችሁ ዎ ው ወ ዋ ዊ ው ዎ ይሄኛው ደግሞ አ። እንግዲህ ሁለት አ አለ ብያችኋለሁ። አንደኛው ይሄ ነው። ያንኛው ደግሞ ባለፈው ሰው ይችላችኋል። ስለዚህ አሁን ተመሳሳይ ፊደላቶችን ለብቻው ደግሞ ሰራላችኋለሁ። ተመሳሳይ ተመሳሳይ ፊደላቶች ይሄ አ ነው፣ ዜሮ የሚመስለው አ ኡ ኢ አ ኤ እ ኦ ኦ ኤ አ ኢ

አንድ ጥያቄ ሊፈጠርባችሁ ይችላል። ለምሳሌ ይሄ አ ለምን ስምንተኛ ፊደል እንደነዚህ አይኖረውም ካላችሁ የለውም። ይሄኛው ስምንተኛ ፊደል ዲቃላ ሆሄያት የለውም። ብዙ ከሰላሳ ሶስት የአማርኛ ፊደላቶች ውስጥ ዲቃላ ሆሄያት ስምንተኛ ፊደል እየሌለው አለ። ለምሳሌ የለውም። ሌሎችም ሀ፣ የመጀመሪያው ሀ የለውም። ሶስተኛው ሀ ነው ያለው። እሺ፣ ወደዚህ ስንሄድ ዥ ዥ ዣ ሶሪ ተመልከተው። አሁን ይሄ ዞ ነው ያልኩት። አሁን እስክሪን ካርድ እያረግኩ ስለሆነ እናንተ ታስተካክሉታላችሁ። ህ የዚህ ነው እኔ የዚህ ጭንቅላቱ ላይ እግሩ እንደዚሁ አጣራ ነው የዚህ የ ነው ዞ እዚሁ ላይ ማስተካከል ዞ ነው። ይሄንኛው ዘ ነው፣ መልሼ ዞ ብየዋለሁ። ስለዚህ የዚህ ተመሳሳው እግሩ ከስተቀኝ በኩል ልክ እንደዚሁ አጣራ የሆነ ነው። ይሄ የመጨረሻው እንደሆነ ወቁ። ይሄ ዞ ጂ ጂ ይሄ የ ዩ ይ ያ የ ይ ዮ

ጀግና ስንጽፍ ጀ ይህን ነው የምንጠቀመው። ይሄንኛው ደግሞ ገ ለምሳሌ ገጠር፣ ገመሰ፣ ገረሰ፣ ለምሳሌ ጉማ ምናምን፣ ይሄንኛውን ገ ነው የምንጠቀመው። ገ፣ ጉ፣ ጊ፣ ጋ፣ ጌ፣ ግ፣ ጎ። ይሄንኛው ጓ፣ ለምሳሌ ከዚህ ውስጥ የምንጠቀመው ጓደኛ ብለን ስንጽፍ ጓ ይሄን እንጠቀማለን፣ ጓ

ለምሳሌ ጩ ጩቤ ምናምን እነዚህ ጨ። ለምሳሌ ጨ-ጨ-ጨብሳ ምናምን ለመጻፍ በጨ ነው። ጠ ደግሞ ጠረገ፣ ጠራ፣ እነዚህ ጠ በጠ ነው መጻፍ። ስለዚህ አሁን ደግሞ ከላይ ወደ ታች ላስነባችሁ። ከ ወ አ ዘ ሸ የ ደ ጀ ገ

አምስተኛው ሄ ረብርጮ አምስተኛ ፊደሎችን የዋቸው ሁሉም ቀለበት አላቸው። አራተኛ ፊደሎች ከስተቀኝ በኩል እግራቸው ረጅም ነው። ሶስተኛ ፊደሎች አንድ ሁለት ሶስተኛ ፊደሎች እግራቸው ቅጥ ቅጥ እያለ ወይ ሸፋፋ ናቸው። አራተኛ ፊደሎች ሁሉም ጎናቸው ላይ ቅጥ እያለ ሰላሳ ሶስቱ አምስተኛው ላይ ነን። ሄ ዌ ኤ ዜ ዤ ዬ ዴ ጄ ጌ ጤ ጨ ስድስተኛ ህ ው እ ዝ ዥ ይ ድ ጅ ግ ጥ ጭ ሰባተኛ ሰባተኛ ስላችሁ ከዚህ ትቆጥራላችሁ አንድ ሁለት ሶስት አራት አምስት ስድስት ሰባት ሰባት ሆ ዎ ኦ ዞ ይሄ ዦ ነው ብያችሁ አለው ቀደም ዦ ዮ ዶ ጆ ጎ ጦ ጮ። ስለዚህ ይሄንን ኮሜንት ላይ ጻፉልኝ ዦ ብላችሁ ዦ አስተካክላችሁ እናንተ እዚህ ጋር ስለተሳሳቁ የዚህን አስመስላችሁ እግሩ አጣራ ጋችሁ። የመጨረሻው ይሄ ድቃላ ህዋያቱ ኋ ይሄ ዋ አይባልም ዝም ብዬ የጻፍኩላችሁ ተውኩት። ኳ ዟ ዟ ዷ ጇ ጓ ጧ ጫ ስለዚህ አጠቃላይ ስንት ፊደላይን ዛሬ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ። እስቲ ገረፍ ገረፍ አርጋችሁ እየዋቸው ተመልሳችሁ ስትዋቸው ስትማሩ ይገባችኋል። ስለዚህ ለዛሬው ይሄላችሁ የመጣሁት ቪዲዮ ይሄን ይመስላል። ለዚህ ቪዲዮ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መጀመሪያ ሰብስክራይብ የምታደርጉት አይ ቲንክ ላይክ ሼር ኮሜንት ጻፉ። ኮሜንት ጽፉ ደግሞ ጀስት ለምሳሌ መጽሐፍ እንኳን ባይችሉ እዛ አንድ ቁጥር ሁለት ቁጥር ለምሳሌ አድነቆት አንድ ቁጥር መጽሐፍ ትችላላችሁ። ስለዚህ ይህን ይመስላል። ወዳችኋለሁ። አከብራችኋለሁ። መልካም ቀን ይሆንላችሁ። መልካም ውሎ፣ መልካም ትምህርት። ግልጥ ይበልላችሁ። አንባችሁ ጽፋችሁ እንድታመሰግኑኝ ያብቃችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። ይመቻችሁ። ደህና ሁኑ።